ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የጥቅምት 21 2018 ዓ ምት የረፋድ ዜናዎችን ይዘንላችሁ ቀርበናል። በቋራ አራተኛ ቀኑን ያስቆጠረ ወደ ውጊያ ተጠናክሮ ሲቀጥል፣ በቀጠናው የአፋብኃና የአፋህድ ኃይሎች የጋራ ድል እየተቀናጁ ነው። ዝርዝሪያ ወደ ግንባር መረጃዎችን ይዘናል። ህዋት የአብይን የፓርላማ ንግግር ፉከራ ሲል ጀነራል ምግበይ ደግሞ ተዘጋጅተናል፣ ኤርትራና ፋኖ ከጎናችን ይቆሙ ብለዋል። በስፋት ዳሰነዋል። ሰሙታላችሁ አብይ ማንም ናትም ላሏት ኤርትራ ግብጽ አይዞሽን ያለው ልሽ ማለቷ እያነጋገረ ነው። በዘገባችን አካተነዋል። ድሬዳዋ ከተማ የኦሮሚያ ነበረች የሚለው የጠቅላይ ሚኒስትር አብይ አህመድ ንግግር በሶማሌ ተወላጆች ዘንድ ተቃውሞ አስነስቷል። በታንዛኒያ በሚገኙ ትላልቅ ከተሞች የተቃዋሚ ደጋፊዎች ረቡዕ ዕለት የተካሄደው ፕሬዝዳንታዊና የፓርላማ ምርጫን በመቃወም አደባባይ ወጥተዋል። ውድ አድማጭ ተመልካቾቻችን አብራችሁ ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሱ ያደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑ ነው ቤተሰብ ይሁኑ። በቋራ አራተኛ ቀኑን ያስቆጠረ አውደውጊያ ተጠናክሮ ሲቀጥል በቀጠናው የአፋብኃና የአፋህድ ኃይሎች የጋራ ድል እየተቀናጁ ነው። በምዕራብ ጎንደር በቋራ በሙር ወንበልጌና የወረዳው መቀመጫ ገለጎ ከተማ ወጣ ባሉ አካባቢዎች ጠንከር ያለ አውደውጊያ ሲደረግ ሰንብቷል ሲሉ የአካባቢው ነዋሪዎች ተናግረዋል። ፋኖና የአገዛዙ ጥምር ጦር እያደረጉት ባለው አውደውጊያ በርካታ ወታደሮች የተገደሉ ሲሆን ገደል የገቡ ስለመኖራቸውም አያይዘው ተናግረዋል። አራተኛ ቀኑን ያስቆጠረው አውደውጊያ በ በጨበጣ ሲመጣ በመካናይዝድ እንዲሁም በደፈጣ የተደረገ ሲሆን ፋኖ ድል ቀንቶታል ተብሏል። ጠንካራ የፋኖ ሰራዊት እንዳለ የሚነገርለት ቋራና አካባቢው ላለፉት ሁለት ዓመታት በርካታ የአገዛዙን ብልጽግና ጦር ማፈራረሱ ይታወሳል። ከሁለት ክፍለ ጦር በላይ የሚሆን የብልጽግና ጦር በካሳ ምድር ቋራ ስለመደምሰሱ የሰሜን ምዕራብ እዝ ከፍተኛ ወታደራዊ አዛዦች ሳይቀር ምስክርነታቸውን ሰጥተዋል። ከሰሞኑም ቋራ የአብይ አህመድ ወታደርን ስልቅጣ አድርጋ በልታለች ሲሉ ከአውደ ውጊያው ሾልከው የወጡ ወታደሮች ተናግረዋል። በተመሳሳይ በጎንደር ቀጠና የአርበኛ ሀብቴ ወልዴና የአርበኛ ደረጀ በላይ ኃይሎች እርቅ ከፈጸሙ ማግስት ጀምሮ ሁለቱ እዞች በጋራ ባካሄዷቸው አውደ ውጊያዎች አመርቂ ድሎችን ያስመዘገቡ መሆናቸው ታውቋል። በአርበኛ ሀብቴ ወልዴ የሚመራው በአፋብኃ በላይ ዘለቀ እዝና በአርበኛ ደረጀ በላይ የሚመራው በአፋህድ ጎንደር ጠቅላይ ግዛት እዝ በጋራ በመሆን በማክሰኝት ከተማ በሦስት አቅጣጫ በከፈቱት ጥቃት በርካታ ቁጥር ያላቸው የጸረ አማራው ብልጽግና ቡድን ወታደሮችን ሙትና ቁስለኛ ማድረጋቸው ታውቋል። መብረቃዊ እርምጃ ነው በተባለው በዚህ ውጊያ የፋኖ ኃይል ወደ ከተማዋ ሰርጎ በመግባት የጠላት ብልጽግና ወታደራዊ ካምፖችን ማውደም የቻለ ሲሆን፣ በተመሳሳይ የጠላት ኃይል የሚይዘው የሚጨብጠው አቶ ድንብርብር ወጥቶ መዋሉን መረብ ሚዲያ ለማረጋገጥ ችሏል። በተመሳሳይ ሁለቱ ግዙፍ እዞች በጋራ በመሆን በምዕራብ በለሳ አብያና ድርቃ እንዲሁም ልደታ በተባሉት አካባቢ አካባቢዎች ላይ በወሰዱት እርምጃ በርካታ ቁጥር ያላቸው የአገዛዝ ወታደሮችን መደምሰስ ችለዋል። በአፋብኃ በላይ ዘለቀ እዝ ዳግማዊ ቴዎድሮስ ኮር ስር ከሚገኙት ከጎንደር የበጋሻው ክፍለ ጦር እና ከጥቁር አንበሳ ክፍለ ጦር የተውጣጡ አህዶች እንዲሁም በአፋህድ ጎንደር ጠቅላይ ግዛት እዝ ክፍለ ጦሮች በጋራ በመሆን ትናንት ጥቅምት 192018 ዓ ምት ከረፋድ ጀምሮ እስከ አመሻሹ በምዕራብ በለሳ አበየ፣ ድርቃና ልደታ በተባሉ አካባቢዎች ላይ በወሰዱት እርምጃ በርካታ ቁጥር ያላቸው የጸረ አማራው ብልጽግ ና ቡድን ወንበር አስጠባቂ ወታደሮች መገደላቸውን መረብ ሚዲያ ከሁለቱም እዞች አገኘሁት ያለው መረጃ ያመለክታል። ፈጣንና ልዩ ማጥቃት በተደረገበት በዚህ ውጊያ አገዛዙ የሚመካባቸው ወታደሮቹ ጥቃቱን መቋቋም ከብዷቸው ሙትና ቁስለኛ ከመሆን የተረፉት ወደ አርባያ በለሳ መሸሻቸው ታውቋል። እነዚህ ሁለት እዞች በጋራ በመሆን ከቀናት በፊት በማዕከላዊ ጎንደር አለፋ ወረዳና በምዕራብ ጎንደር ቋራ ወረዳ በወሰዱት ጠንካራ እርምጃ ከ ስልሳ በላይ የአገዛዙ ወታደሮች ሲገደሉ ከ48 በላይ የሚሆኑት ደግሞ ስለ መቁሰላቸው በእለቱ መዘገቡ አይዘነጋም። በማዕከላዊ ጎንደር አለፋ ወረዳና በምዕራብ ጎንደር ቋራ ወረዳ በተደረገ ውጊያ በበላይ ዘለቀ እዝ በኩል ከመይሳው ካሳ ኮር ቋራ ኦሜድላ ክፍለ ጦርና በጎንደር ጠቅላይ ግዛት እዝ በኩል ደግሞ በቅጽል ስሙ አባ አባቆስቁስ በመባል በሚጠራው ሰላሳው በአርበኛ ክንዶ የተመራው የፋኖ ሀይል ግራና ቀኝ በመጣመር በደለገው ከተማ የመሸገው የጠላት ሰራዊትን ዶጋመድ ማድረግ ችለዋል። በዚህ ውጊያ ከ60 በላይ አገዛዙ ወታደሮች ሲገደሉ ከአርባ ስምንት በላይ የሚሆኑት ደግሞ መቁሰላቸው ተረጋግጧል። ህወት ያብይን የፓርላማ ንግግር ፉከራ ሲል ጀኔራል ምግበይ ደግሞ ተዘጋጅተናል፣ ኤርትራና ፋኖ ከጎናችን ይቆሙ ብለዋል። የትግራይ ኃይሎች ወታደራዊ አዛዥ ከሆኑት ውስጥ አንዱ ብርጋዴል ጀኔራል ምግበይ ኃይለ ትናንት ማምሻውን በአክሱም ከተማ ከወታደሩና ከህዝቡ ጋር ባደረጉት ውይይት ወቅት ያደረጉት ጠንከር ያለ ንግግር እያነጋገረ ነው። ብርጋዴል ጀኔራሉ ንግግራቸውን ሲጀምሩ አክሱም መነሻችን ነው ፣ ማዕከላችንም ነው ይህን ንግግር የምንናገረው በማርያም ጽዮን ፊትም ሆነን ነው ብለው ነው ከዚያ የሚቀጥሉና የትግራ የትግራይ ህዝብ የተደቀነበት አደጋን ለመከላከል ተዘጋጅተናል ይላሉ። ሙሉ በሙሉ ዝግጅታችንን ጨርሰናል፣ እንደ ከዚህ ቀደሙ ሳይሆን የተጠናቀቀ ዝግጅት አድርገናል ሲሉም ይገልጻሉ። ጀነራል ምግበይ የእነሱ ዝግጅት እንዳለ ሆኖ ለሌሎች አካላትም ጥሪ አቅርበዋል። በጥሪያቸውም የኤርትራ መንግስት ከህልውና ትግላችን ጎን ይቆም፣ ራሳችንን የመከላከል ትግላችንንም ይደግፍ ያሉ ሲሆን ለፋኖና ለአፋር ኃይሎችም ጥሪ አቅርበዋል። ምግበይ ውሳኔ እንደ ሌሎቹ ጊዜያት የሚቀለበስ እንዳልሆነም ተናግረዋል። የምግበይ የተዘጋጅተናል ጥሪም አብይ ሊጀምሩት ከፈለጉት ጦርነት ጋር የተያያዘ ነው። አብይ ማክሰኞ ጥቅምት 18 በፓርላማ ባደረጉት ንግግር የትግራይ ሰዎችን ሲዘልፉ፣ ሲያናንቁና ሲዝቱ ተሰምተው ነበር። በዚህም ጦርነት ቢጀምሩ አያሸንፉንም የሚል በእብሪት የተሞላ ንግግር አድርገው ነበር። ታዲያ ይኸው ምግበይ ኃይለ ለጦርነቱ ተዘጋጅተናል፣ የሚያቆመን የለም፣ ሞክሩን የሚል ምላሽ ሰጥተዋል። አብይ አህመድ የኤርትራ ተላላኪ መሆናቸውን ላነሱት ለአብይና ይህን እያነሱ ለሚወቅሱት ለነጌታቸው ደጋፊዎችም ይለይላችሁ በሚመስል መልኩ በይፋ ይፋ ለኤርትራ መንግስት የአብረንን ስራ ጥያቄ አቅርበዋል። በተመሳሳይ ህዋት እንደ ድርጅት ባወጣው መግለጫ የአብይን የፓርላማ ንግግር ዛቻ ሲል ገልጾታል። አብይ የጦርነት ማስፈራሪያና ዛቻ እያደረሰብን ነው ያለው ህዋት በጎረቤት ክልሎችም ታጣቂ ኃይሎችን እያደራጀ ነው ሲል አብራርተዋል። ብልጽግና በወታደራዊና በፖለቲካዊ አመራሮቹ በኩል እየፎከረ ይገኛል ያለም ሲሆን፣ የአብይ የፓርላማ ንግግርም የዚሁ ፉከራና ፕሮፓጋንዳ ውጤት ነው ብሎታል። የዚሁ ፉከራ አካል የሆነው የጠቅላይ ሚኒስትሩ የፕሪቶሪያ ውል ንግግር ምክርም ስምምነቱን የግለሰቦች ውል አድርጎታል ሲል ከሷል። እንዲሁም በትግራይ የተካሄደውን ውጊያና የጦር ወንጀል አብይ አቃለዋል ይላል ህዋት። የብልጽግናው ፕሬዚዳንት በትግራይ ህዝብ ላይ ለደረሰው በደል ምንም ጸጸት እንደሌለባቸው የሚያሳይ ነው ያለው ህዋት የትግራዩን ጥፋት ከወለጋው ጋር ማነጻጸራቸውን በማንሳት በትግራይ ላይ የደረሰው በወለጋ ህዝብ ላይ እንዳይደርስ የወለጋው ጭፍጨፋ ይቁም ብሏል ህዋት። መግለጫውን ሲያጠቃልልም የአለም አቀፉ ማህበረሰብ የፕሪቶሪያው ስምምነት ከባድ አደጋ ላይ እንደወደቀ ማወቅ አለበት ሲል አሳስቧል።

አብይ ማንም አያድናትም ላሏት ኤርትራ ግብጽ አይዞሽን ያለውልሽ ማለቷ እያነጋገረ ነው። የኤርትራው ፕሬዚዳንት ኢሳያስ አፈወርቂ በግብፁ ፕሬዚዳንት አብዱልፈታህ አልሲሲ ግብዣ ለአምስት ቀን ግብጽ ካይሮ ናቸው። ሁለቱ ፕሬዚዳንቶች ውይይት ባደረጉበት ወቅት የግብፁ መሪ ለሉዓላዊነታችሁና ለግዛታዊ አንድነታችሁ ድጋፍ ለማድረግ ቁርጠኛ ነን ሲሉ ለኢሳያስ ነግረዋቸዋል። አይዟችሁኝ ያለንላችሁ ሲሉም ነው አልሲሲ ለኢሳያስ የተናገሩት። ኢትዮጵያን ከውጭም ከውስጥም ሰላም እንዳታገኝ አበክረው እየሰሩ ያሉት አብይ አህመድ በሰሞኑ የፓርላማ ንግግራቸው ከባድ የጸባ ጫሪ ንግግር ማድረጋቸው ይታወሳል። ጠቅላይ ሚኒስትር አብይ ከቀይ ባህርና ከኤርትራ ጋር በተያያዘ ውጊያው ከተነሳ ውጤቱ ግልጽ ነው ያለን አስተማማኝ አቅም ነው ማንም አያቆምንም ሲሉ መዛታቸው ይታወቃል። በተጨማሪም ኤርትራን ማንም አያድንሽም ሲሉ ተሰምተው ነበር። የዩክሬንንና የእስራኤልን ጦርነትም ላብነት አንስተዋል። ከዚህ ንግግር ማግስትም ፕሬዚዳንት ኢሳያስ ለአምስት ቀናት ይፋዊ ስራ ጉብኝት ትናንት ሐሙስ ጥቅምት 22 2018 ዓ ም ረፋድ ላይ ወደ ግብጽ ተጉዘዋል። አቶ የማነ በኤክስ ገጻቸው ላይ በፕሬዚዳንት አብዱልፈታህ አልሲሲ ግብዣ ፕሬዚዳንት ኢሳያስ አፈወርቂ ወደ ግብጽ አቅንተዋል። የጋራ ጠቀሜታ ባላቸው የሁለትዮሽ ቀጠናዊና ዓለም አቀፋዊ ጉዳዮች ላይ ውይይት ያደርጋሉ ሲሉ አስፍረዋል። የኤርትራው ማስታወቂያ ሚኒስትር የማነ ገብረ መስቀል የብልጽግና ፓርቲ የአሰብ ቅዠት ወይም ህመም ከጊዜ ወደ ጊዜ እየተባባሰ ይመስላል። የቅርብ ጊዜው የህመሙ ተቀጥላ የህዝብ ቁጥር ብዛት ላይ ያተኮረ ነው ብለዋል። ሆኖም የሁለቱ ኃይሎች ፍጥጫ ከፍ እያለ ሲሆን፣ ኢሳያስ በጦርነቱ ዋዜማ ከፍተኛ እንቅስቃሴ እያደረጉ ነው። ብልጽግና ደግሞ በሚዲያዎቹና በሹሞቹ በኩል ከፍተኛ የጦርነት ቅስቀሳ እያደረገ ይገኛል። በትናንትናው ዕለትም በፋና ቴሌቪዥን ከሃዲዋ ኤርትራ የሚል ዶክመንተሪ አሰራጭተዋል። በዶክመንተሪውም ህዋት ያባረራቸውና የተገፉ ፖለቲከኞች ሲዝቱ ታይተዋል። አሁን ጦርነት ከተጀመረ ሻቢያን እንደቀደመው ግማሽ ጭንቅላቱን ላጭተን ብቻ አንተውም ጭንቅላቱ ሙሉ በሙሉ እንላጨዋለን ሲሉ ጸባጫሪ ንግግር የተናገሩት ደግሞ ለብልጽግና ያደሩት ተጋሩ ጀኔራል ዮሐንስ ገብረመስ መስቀል ናቸው። በኢትዮጵያ የኤርትራ ኤምባሲ ስራ አስፈጻሚ የሆኑት አቶ ቢኒያም በርሄ በበኩላቸው ከኢትዮጵያ ጋር ያለውን ወቅት ሁኔታ አስመልክቶ አሁን ላይ ያለው የዓለም ስርዓት አንዱ ሀገር የሌላውን ሀገር ሉዓላዊነት በእኩልነት መርህ በማክበር ላይ የተመሰረተ ነው። አንድ ሀገር ብዙ የቆዳ ስፋት ስላለው ወይም ብዙ የህዝብ ብዛት ስላለው የአንድን ሀገር ግዛት ወይም ሀብት የመጠየቅ መብት የለውም የሚል መልእክት አስተላልፈዋል። ድሬዳዋ ከተማ የኦሮሚያ ነበረች የሚለው የጠቅላይ ሚኒስትር አብይ አህመድ ንግግር በሶማሌ ተወላጆች ዘንድ ተቃውሞ አስነሳ። አብይ አህመድ በህዝብ ተወካዮች ምክር ቤት ፊት ድሬዳዋ ከተማ የኦሮሚያ ነበረች ማለታቸውን ተከትሎ ንግግራቸው በሶማሌ ማህበረሰብና ሊቃን ዘንድ ከፍተኛ ቁጣንና ተቃውሞን አስከትሏል። ጠቅላይ ሚኒስትሩ ድሬዳዋ ከተማ የኦሮሚያ ነበረች የሚል ንግግር ያደረጉት ባሳለፍ ነው ማክሰኞ በተካሄደው ስድስተኛው የህዝብ ተወካዮች ምክር ቤት አምስተኛ ዓመት የስራ ዘመን ሁለተኛ መደበኛ ጉባኤ ላይ ነው የጠቅላይ የሚኒስትሩን ንግግር ተከትሎ የሶማሌ ፖለቲከኞች፣ ምሁራንና የሚዲያ ባለሙያዎች ቁጣቸውን እየገለጹ እንደሚገኙ በሶማሊኛ ቋንቋ ዘገባዎችን ከሚያሰራጩ የሚዲያ ተቋማት የሚወጡ መረጃዎች ያሳያሉ። ከትናንት በስቲያ በህዝብ ተወካዮች ምክር ቤት ማብራሪያ ከተሰጡባቸው አጀንዳዎች መካከል አጨቃጫቂ የድንበርና ወሰን ጉዳዮች አንደኛው ሲሆን ጠቅላይ ሚኒስትሩ ድሬዷ ከተማ ከኢህአዴግ በፊት የኦሮሚያ አካል ነበረች ሲሉ መደመጣቸው ይታወሳል። ጠቅላይ ሚኒስትር አብይ ድሬዷ ከተማ ከኢህአዴግ መምጣት በፊት በህገ ግስቱ መሰረት የኦሮሚያ አካል ነበረች የሚል ንግግር ካደረጉ በኋላ ከኦሮሚያ ተገንጥላ ሄደች ሲሉ እየተደመጠ ሲሆን የተለያዩ የሶማሌኛ ቋንቋ የበይነመረብ ሚዲያዎች ልሂቃኖችና ፖለቲከኞች ዋነኛ ትኩረታቸውን በዚሁ ጉዳይ ላይ አድርገው ጠንካራ ተቃውሞ እያሰሙ ይገኛሉ። የጠቅላይ ሚኒስትሩ ንግግር ተከትሎ ድሬዷ የኦሮሚያ አካል ለመሆኗ ምንም አይነት የታሪክ ማስረጃ በሌለበት ሁኔታ አብይ አህመድ ጉዳዩን የገለጹበት መንገድ የግዛት ማስፋፋት ና በኃይል የመዋጥ አካል ነው ሲሉ የሶማሌ ተወላጆች ጠንካ አራት ተቃውሟቸውን በማሰማት ላይ ይገኛሉ። በሶማሌ ፖለቲካ ባላቸው ተደማጭነት የሚታወቁትንና በኦሮሚያና ሶማሌ ክልሎች መካከል በድሬዳዋ ላይ በሚነሳው የባለቤትነት ክርክር ዙሪያ በብርቱ ተሟጋችነታቸው ለተደጋጋሚ እስር የተዳረጉትን አደም አላሌን ጨምሮ በርካታ የሶማሌ ልሂቃን በጠቅላይ ሚኒስትሩ ሰሞንኛ ንግግር ላይ ጠንካራ ትችትና ተቃውሞን በማሰማት ላይ ይገኛሉ። የሶማሌ ተወላጆች በጠቅላይ ሚኒስትሩ ላይ ባነሱት የግዛት ጥቅለላ ተቃውሞ ድሬዳዋ ከዚህ ቀደም በየትኛውም ዘመን የኦሮሚያ አካል ሆና እንደማታውቅና ከኢህአዴግ በፊትም የኦሮሚያ ክልል ከዛሬም ጨምሮ በኢትዮጵያ ክልላዊ አወቃቀር እንዳልነበር የሚያሳዩ ታሪካዊ ዳራዎችን እየጠቀሱ በመሞገት ላይ ይገኛሉ። በሶማሊኛ ቋንቋ ከሚተላለፉ የሚዲያ አውታሮች የሚወጡ መረጃዎች እንደሚያሳዩት ሬዳዋና አካባቢው በቀዳማዊ ኃይለ ስላሴ የኢሳና ጉርጉራ አውራጃ፣ በደርግ መንግስት ጊዜ ደግሞ የኢሳና ጉርጉራ ራስ ገዝ ተብሎ ይተዳደር ነበር እንጂ በታሪክ በኦሮሞ አስተዳደር ስር ሆኖ አቁም በማለት ተቃውሟቸውን ማሰማታቸውን የዞብል ፖስት ዘገባ አመልክቷል። በሌላ በኩል የኦሮሞ ፖ ፖለቲከኞች እና አመራሮች ድሬዳዋ ከተማና አካባቢው የኦሮሚያ አካል እንደሆነ በተለያዩ ጊዜያት ሲናገሩ የሚደመጥ ሲሆን ይህንን ተከትሎ በሁለቱ ማህበረሰቦች መካከል የግዛት ይገባኛል ውዝግቦች ምክንያት በከተማዋና አካባቢው ባሉ ቀበሌዎች ዛሬም ድረስ የቀጠሉ ውጥረቶችና ግጭቶች ሲከሰቱ ይስተዋላል። ከደርግ ውድቀት ማግስት በተዘረጋው የብሔር ፌዴራሊዝም አወቃቅር ምክንያት በሶማሌና ኦሮሚያ ክልሎች ብርቱ የግዛት ይገባኛል ክርክር የሚነሳበት የድሬዳዋ ከተማ ከአዲስ አበባ በመቀጠል ተጠሪነቱ ለ መንግስቱ በሆነ የከተማ አስተዳደር ስር በመተዳደር ላይ እንደምትገኝ ይታወቃል። የድሬዳዋ ከተማ ለበርካታ ዘመናት የተለያዩ ማህበረሰቦችን በአብሮነት አቅፋ የያዘች ና የፍቅር ከተማ ተብላ የምትታወቅ ብትሆንም ከተማዋን ከ1997 ዓ ም ወዲህ የኦሮሞና ሶማሌ ተወላጆች ብቻ እየተፈራረቁ ሲያስተዳድሯት ኖረዋል። ይሁን እንጂ ከቅርብ ጊዜ ወዲህ በድሬዷና አካባቢው የድንበር ይገባኛል ግጭቶች በኦሮሚያ ና ሶማሌ ክልሎች እየተባባሱ የመጡ ሲሆን የሁለቱ ክልሎች ጸጥታ ኃይሎች ኃይሎች በተለያዩ ጊዜያት በከባድ መሳሪያ ጭምር የታገዘ የተኩስ ልውውጥ እስከ ማድረግ መድረሳቸውን ከአካባቢው የሚወጡ መረጃዎች ያሳያሉ። የጠቅላይ ሚኒስትሩ ንግግር ተከትሎ ከሶማሌ ክልል መንግስት አመራሮችም ሆነ የሶማሌ ብልጽግና ፓርቲ እስካሁን የተሰጠ ይፋዊ አስተያየት ባይኖርም ጉዳዩ በመንግስት አመራሮች መካከል ውጥረትን ሊያስከትል ይችላል ተብሎ ይገመታል። በታንዛኒያ በሚገኙ ትላልቅ ከተሞች የተቃዋሚ ደጋፊዎች ረቡዕ ዕለት የተካሄደው ፕሬዝዳንታዊና የፓርላማ ምርጫን በመቃወም አደባባይ ወጡ። በመቶዎች የሚቆጠሩ ተቃዋሚዎች ወደ ኬንያ ግዛት ተሻግረው መንገዶችን በመዝጋት ጎማ በማቃጠል በመንገድ ላይ ያገኟቸውን የፕሬዝዳንት ሳሚያ ሱሉ ሀሰን ፖስተሮችን በመቀዳደር ተቃውሟቸውን ገልጸዋል። የኬንያ ፖሊስ ከታንዛኒያ ፖሊስ ሲሸሹ የነበሩ ሁለት ሰዎች መሞታቸውን አስታውቀዋል። የዋናው ተቃዋሚ ፓርቲ መሪ በእስር ላይ በመሆናቸውና ኛ የተቃዋሚ ፓርቲ አባል ከምርጫው እንዲሰረዙ በመደረጉ መንግስት ፕሬዝዳንት ሳሚያ የማሸነፍ እድላቸውን እንዲሰፋ ሲል ዲሞክራሲን ዝቅ እያደረገ ነው በማለት ተቃዋሚዎች ይከሳሉ። ሐሙስ ዕለት የምርጫ ኮሚሽኑ ውጤቱን ይፋ ማድረግ ከጀመረ በኋላ የተቃዋሚዎች ቁጣ የጨመረ ሲሆን ሳሚያ በደቡብ ምዕራብ ምበያ ግዛት 95 በመቶ የሚሆነውን ድምፅ አግኝተዋል። ከዚህ በተጨማሪም ፕሬዝዳንቷ በታንዛኒያና በዛንዚባር በሚገኙ በርካታ የምርጫ ክልሎች አብላጫውን ድምፅ በማግኘት እየመሩ ነው። ከምርጫው አንድ ቀን በኋላ የ የታንዛኒያ ወታደራዊ አዛዥ ጀኔራል ጃኮብ ማኩንዳ በምርጫው ወቅት ለንብረትና ሰው ህይወት መጥፋት ለታንዛኒያ ክፉ የሚመኙ ያልተገባ ባህርያት አሏቸው ያሏቸውን ግለሰቦች ተጠያቂ አድርገዋል። በሰሜናዊቷ መዋንዛ ከተማ የተኩስ ድምፅ እየተሰማ ሲሆን በዶዶማ እና በዋና ከተማ ዳሬ ሰላም ግጭት ተቀስቅሶ ዋና ዋና መንገዶች ተዘግተዋል። ኬንያ ዜጎቿ በናማንጋ የድንበር ከተማ በተካሄደው የተቃውሞ ሰልፍ ላይ እንዳይሳተፉ አስጠንቅቃለች። የታንዛኒያ ፖሊስ ቀኑ ሙሉ ከፖሊስ ጋር ሲጋጩ የነበሩትን ተቃዋሚዎች ለመበተን አስለቃሽ ጭስ ተኩሷል። በታንዛኒያ የሚገኘው የአሜሪካ ኤምባሲ ወደ ዳሬ ሰላም ዓለም አቀፍ አውሮፕላን ማረፊያ የሚወስደው መንገድ ሐሙስ ዕለት ተዘግቶ ከቆዩት በርካታ ዋና መንገዶች መካከል አንዱ መሆኑን አስታውቋል። አንድ የአይን ማይ ለቢቢሲ በቪክቶሪያ ሐይቅ ዳርቻ ላይ በምትገኘውና ከዳሬ ሰላም ቀጥሎ ከፍተኛውን የህዝብ ቁጥር የያዘችው ሙዋንዛ ከተማ በመቶዎች የሚቆጠሩ ተቃዋሚዎች አደባባይ ወጥተው ማየታቸውን ተናግረዋል። ከአስር ደቂቃ በኋላ የተኩስ ድምፅና የ አስለቃሽ ጭስ ፍንዳታ መስማት ጀመርን ብሏል። አንዳንድ የተጎዱ ሰዎች ወደኛ መንገድ ሲወሰዱ ተመልክተናል ሲላክሏል። መንግስት ውጥረቱ እየተባባሰ በመምጣቱ ሰራተኞች ከቤታቸው እስከ አርብ ድረስ እንዲሰሩ መወሰኑን ይፋ አድርገዋል። የመብት ተሟጋች የሆነው አምነስቲ ኢንተርናሽናል ረቡ በተፈጠረ ግጭት አንድ ሰላማዊ ዜጋና አንድ የፖሊስ አባል መገደላቸውን የሚገልጸው ዘገባ እጅግ አሳሳቢ ነው ብሏል። በዳሬ ሰላም የምሽት ሰዓት እላፊ የተጣለ ሲሆን ምንጮች ለቢቢሲ እንደተናገሩት በከተማው የሚገኘው ሙሂምቢሊ ሆስፒታል በቆሰሉ ሰዎች ተሞልቶ ታይቷል። የኢንተርኔት ግንኙነት በመላ ሀገሪቱ የተቋረጠ ሲሆን አምነስቲ ሁኔታውን የበለጠ ሊያቀጣጥል ይችላል ሲል አስጠንቅቋል። ፕሬዚዳንት ሳሚያ የተቃዋሚ ፓርቲ እጩዎች ከምርጫ ከተገለሉ በኋላ ለሁለተኛ ጊዜ አገሪቱን ለማስተዳደር የሚያስችላቸውን ድምጽ ያገኛሉ ተብሎ ተገምቷል። ሳሚያ እንደ አውሮፓውያን አቆጣጠር በ2021 ወደ ስልጣን የመጡት የፕሬዚዳንት ጆን ማግፉሊ ሞትን ተከትሎ ነው።